ጤና ስጥ ሊንክ ብርሃን አድማጮች ሰበር መረጃ ወደ እናንተ አድርሳለሁ። ጠቅላይ ሚኒስትር አብይ ለሚሾሙት ጊዜያዊ ፕሬዝዳንት የትግራይ ህዝብ እጩዎች እንዲጠቁም ጥሪ ያቀረቡ። ጠቅላይ ሚኒስትር አብይ አህመድ እርሳቸው ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩዎች እንዲጠቁማቸው ዛሬ ረቡዕ መጋቢት 17 2017 ዓ ም በኤክስ ገጻቸው ላይ ጥሪ ያቀርበዋል። ጠቅላይ ሚኒስትሩ የሁለት ዓመት ቆይታው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር ለቀጣዩ አንድ ዓመት እንደሚቀጥልና በግለሰቦች ረገድ ለውጥ ሊደረግ እንደሚችል በቅርቡ ለፓርላማው ማብራሪያ ከሰጡ በኋላ ነው ይህንን የፕሬዝዳንት እጩ ጥቆማ ጥሪ በትግረኛ ያስተላለፉት በዚሁ የፓርላማ ንግግራቸው በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩ የተናገሩ ሲሆን በቅርቡ የፌዴራል መንግስት ጣልቃ እንዲገባ የጠየቁት የትግራይ ክልል ጊዜያዊ ፕሬዝዳንት ጌታቸው ረዳ ከስልጣናቸው ስለመነሳታቸው እያሉት ነገር የለም። አብይ ለእጩዎች ጥቆማነት ያቀረቧቸውን መስፈርቶች የጊዜያዊ አስተዳደር ተግባራት በብቃት የሚወጡና የክልሉን ሰላምና ደህንነት ማረጋገጥ ይችላሉ ብላችሁ የምታምኗቸውን እጩዎች ከዛሬ ጀምሮ በጠቅላይ ሚኒስትሩ ጽህፈት ቤት ኢሜይል በመላክ መጠቆም እንደሚቻል ጠቅሰዋል። የትግራይ አስተዳደር ፕሬዚዳንት ጥሪ ጥቆማ በሚል ርዕስ በማህበራዊ ገጻቸው ላይ የወጣው ጥሪያቸው ጥቆማው ለምን ያህል ጊዜ እንደሚቆይ ያለው ነገር የለም። ለሁለት ዓመት የዘለቀውን ደም አፋሳሽ ጦርነት የቋጨው የፕሪቶሪያ ግጭትን በዘላቂነት የማስቆም ስምምነት መሰረት የትግራይ ክልል ጊዜያዊ አስተዳደር መቋቋሙ ይታወሳል። በፌዴራሉ መንግስትና በህወሓት መካከል ዘላቂ ሰላምን ለማስፈንና ግጭትን ለማቆም በተደረገው ስምምነትን አንቀጽ አስር ንዑስ አንቀጽ አንድ መሰረት አካታች ጊዜያዊ አስተዳደር ተቋቁሟል። ይህ የፕሪቶሪያው ስምምነት ሁሉን አካታ ተመልካች የሆነ የትግራይ ጊዜያዊ ክልላዊ አስተዳደር የሚቋቋመው ህወሓትና የፌዴራል መንግስት በሚያደርጉት ፖለቲካዊ ውይይት ይሆናል ይላል። አስተዳደሩ ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 ርዕሰ መስተዳደሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ይላል። አብይ ይህንን ደንብ በመጥቀስ የትግራይ ክልልን ጊዜያዊ ፕሬዚዳንት ኃላፊነት የእሳቸው መሆኑን በዚሁ መልእክታቸው ቸው አስፍረዋል። ሆኖም ጠቅላይ ሚኒስትሩ በቀጣዩ ክልሉን የሚያስተዳድሩ ርዕሰ መስተዳድር ሹመት በተመለከተ በደንቡና በስምምነቱ መሰረት ከህወሓት ጋር ምክክር አድርገው እንደሆነ የጠቀሱት ጉዳይ የለም። የፕሪቶሪያው ስምምነት ሌላኛው ተፈራራሚ ህወሓት በጉዳዩ ላይ እስካሁን አስተያየት አልሰጠም። አብይ በዚህ ጥሪያቸው የትግራይ ክልል ጊዜያዊ አስተዳደር ሲቋቋም መሰረት ባደረገው አዋጅ የሁለት ዓመት የቆይታ ጊዜው የተጠናቀቀ መሆኑን አስታውሰው ተጨባጭ ምክንያት ካለ የጊዜያዊ አስተዳደር ሊራዝም እንደሚችል አስፍረዋል። በዚህ መሰረት የትግራይ ጊዜያዊ አስተዳደር ለሚቀጥለው አንድ አመት እንደሚቀጥል አስታውቀዋል። ጠቅላይ ሚኒስትሩ የጠቀሱት የፌዴራል መንግስት በክልሉ ጣልቃ የሚገባበትን ስርዓት ለመደንገግ የወጣው አዋጅ 559 ዝባር 1995ን ሲሆን ይህም ጊዜያዊ አስተዳደሩ በክልሉ የሚቆየው ከሁለት ዓመት ላልበለጠ ጊዜ ነው። ሆኖም አስፈላጊ ሆኖ ሲገኝ የፌዴሬሽን ምክር ቤት የመቆያ ጊዜውን ከስድስት ወራት ላልበለጠ ጊዜ ለማራዘም ይችላል ሲል ያትታል። ዶክተር አብይ የትግራይ ጊዜዊ አስተዳደር ስራውን በሁለት ዓመት ውስጥ አጠናቆ ኃላፊነቱን በህዝብ ለተመረጠው መንግስት ማስረከብ እንደነበረበት በዚሁ መልእክታቸው ገልጸዋል። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግባራቶቹን በወቅቱ ማከናወን እንዳልቻለ የገለጹት ጠቅላይ ሚኒስትሩ ከእነዚህ መካከል ለምርጫ ሁኔታዎችን ማመቻቸት አንዱ መሆኑን ጠቅሰዋል። በዚህ ምክንያት የህግ ማሻሻያ በማድረግ የጊዜያዊ አስተዳደሩን የስልጣን ጊዜ በአንድ ዓመት ማራዘም አስፈላጊ ሆኖ መንግስታቸው እንዳገኘው ገልጸዋል። መሬት ላይ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜያዊ መንግስቱን የስልጣን ዘመን ማራዘም ላይ እንዳለ በዚሁ ጥሪያቸው ገልጸው ከዚህ ጋር ተያይዞም አዲስ ጊዜያዊ አስተዳደር ፕሬዚዳንት መሾም አስፈላጊ ነው ተብሏል። የቆይታ ጊዜው የተጠናቀቀው የጊዜያዊ አስተዳደሩን በተመለከተ ዶክተር ይ አብይ በቅርቡ ባደረጉት የፓርላማ ማብራሪያ ለማስቀጠል አስፈላጊ የግማሻሻዎች እንደሚከናወኑም አስታውቀው ነበር። ነበር በቅርቡ በአዲስ አበባ ሸራተን ሆቴል መግለጫ የሰጡ አቶ ጌታቸው ወደ ትግራይ ይመለሱ እንደሆነ ከቢቢሲ ለቀረበላቸው ጥያቄ አዎን፣ መለሳለሁ። ከጠቅላይ ሚኒስትሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ። በሚቀጥሉት ቀናት ሌሎች ስብሰባዎችም አሉኝ። በሚቀጥለው ሳምንት መጀመሪያ ወደ ትግራይ እመለሳለሁ። ቅዴሱ ነው ብለው ነበር። በትግራይ ለወራት የቆየውና ከጊዜ ወደ ጊዜ እየተባባሰ ያለው ውጥረትና ፍጥጫ ከሁለት ዓመት የደም አፋሳሽ ጦርነት ባላገገመው ህዝብ ላይ ከፍተኛ ስጋት መፍጠሩ ይታወሳል። ጊዜያዊ አስተዳደሩ ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሰ የሚሰራው ስራ መመስገን አለበት ያሉ ጠቅላይ ሚኒስትሩ የሰጠናቸው የሁለት ዓመት ጊዜ አብቅተዋል ተጨማሪ የህግ ማሻሻያ የሚያስፈልገው ጉዳይ አለ። የህግ ማሻሻያውም ተገምግሞና መጠነኛ ማሻሻያ ተደርጎ በፕሬቶሪያ ስምምነት መሰረት ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡ የስልጣን ባለቤት መሆኑን ማረጋገጥ ይጠበቅበታል ሲሉ ተደምጠዋል። ክቡራቱና ክቡራ ለሰዓቱ የነበር የመረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።